በእስራኤል ጦርነት እንዲሁም አሜሪካ የተጨመረችበትን ጦርነት ላይ የቱርኩን ፕሬዝዳንት ጠይብ ኤርዶጋንን ሲሰድቡት የተንሸዋረረ አመለካከት ይልሃል። ይህ ነው። ሳውዲ መሳደብ ችግር የለውም ግን የቱርክ ፕሬዝዳንት ጉራ ብቻ ከተባለ ስድብ፣ አላህን ባትፈራ ወንድሜ፣ ሰዎች ይታዘቡኛል ብለህ ራስህን ገምግም። ብስምላህ አልሐምዱላህ አሰላቱ ወሰላም አላ ረሱልላህ አላአሊህ ወሳቢህ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አሌይኩም ወረህመቱላ ወበረካቱ። የጌታችን ያለህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤት አዲስ የሆናቸው ሰብስክራይ በማድረግ የደውሉ ምልክት በመንካት ቤተሰብ ሆኖ እንዲሁም አስተያት ጥቁማ ካላቸው በጨዋ በጨዋደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምነጋገርበት ርዕስ ወንድምና እህቶች የኢራንና የእስራኤልን ጦርነት አስመልክቶ ሀገራችን በቡድንተኝነት የተናወጡ ኢኽዋን አልሙስሊሚን የሚባሉ አሉ። እነዚያ ግለሰቦች የሱና ሀገራቶችን ያለ መረጃ ትክክለኛ ሶርስ ሳይጠቀሙ መሳደብ፣ የአረብ ሀገር መንግስቶችን ማንቋሸሽ ለነሱ ይፈቀዳል። የቱርክ መንግስት ግን ጉራ ብቻ ነው፣ የሙስሊም ካሊፋ አድርጎ ራሱን ከማየት ውጪ ምንም ያደረገው ነገር የለም። ለዛ ደግሞ ምንም አይነት ፕሩፋ ማምጣት አችሉም ብለው አንዳንድ ወንድሞች ስለተናገሩ ለነሱ ደግሞ አንድ ቲክቶክ ላይ የሚታወቅ ግለሰብ ምን እንዳለ እንመልከተው ከዛ በኋላ ራሱ ላይ ያመጣው ተጠቀመው ስታንዳርድ እኛን ደግሞ ደብል ስታንዳርድ አድርገን ማለት ነው እሱ ላይ እንጠቀምበታለን። እስከ ቪዲዮ ፍጻሜ ድረስ አብራቸውን ሆኖ እስከዛ ደግሞ ላይክ በማድረግ ጀምር። ብዙዎች በኢራንና በእስራኤል ጦርነት እንዲሁም አሜሪካ የተጨመረችበትን ጦርነት ላይ የቱርኩን ፕሬዝዳንት ታይብ ኤርዶጋንን ሲሰድቡት ምላስ ብቻ አንተን ብሎ ጀግና ምናምን ፍላጎታቸው ኦርዶጋንን የምትሳደቡ የቱርኩ ፕሬዚዳንት የምትሳደቡ፣ ጉራ ብቻ የምትሉ ሰዎች ሀሳባችሁ ምንድን ነው እያለ ነው። አንተ የአረብ ሀገር መሪዎች የአሜሪካን ገረዶች፣ ኢቨን እራሱ ትክክለኛ ሶርስ ሳጠቅስ ምንም አይነት ዲቴል የሆነ መረጃ ሳይኖር እውነታ ሳቲዝ ማለት ነው የአረብ ሀገራቶች እንዲህ ብለህ ስትሳደብ ነበር። እንዲህ ብለህ ማለት ነው እንግዲህ ላስታውስህ፣ ረስተኸው ከሆነ ማለት ነው የአረብ ሀገራት መሪዎች አሁንም በክህደታቸው ቀጥለዋል። የመጀመሪያው ከሃዲ ደግሞ የጆርዳኑ መሪ ነው። ከትራምፕ ጋር ሄዶ ዋይት ሃውስ ከተወያየ በኋላ ፍልስጤማውያንን ለመቀበል ተስማምቷል። ችግሩ ምን መሰላችሁ? ፍልስጤማውያን በመብታቸው ማንንም አይሰሙ። ትራምፕ አሁን እየመሰለው ያለው ምንድን ነው? እሱ ስለተናገረ እሱ ትእዛዝ ስላስተላለፈ ጦር ስላዘመተ ሁሉም ነገር የሚሆን ይመስላችኋል? ሐማስ እንኳን ቢስማማ ፍልስጢማውያን ጋዝ አለኩ። እንግዲህ የጆርዳኑ መሪ ማለት ነው በክህደቱ አሁንም ታውቀዋል አልክ። እያንዳንዳቸው በክህደታቸው እየቀጠሉበት ነው አልክ። እንግዲህ ከሃዲ ናቸው እያልክ ነው። የሚያሳዝነው ግን ይህን ዜና የዘገበው ምንም አይነት ሶርስ ምንም አይነት ዲቴል የሆነ ይህ ትክክለኛ የሆነ ምንጭ ትክክለኛ የሆነ ኢቪደንስ ሳያቀርብ የኋላ ኪስ መረጃ አድርጎ ነው የዘገበው። ጆርዳን ጋዛውያን ወይም የጋዛን ፓለስቲናዊ ለመቀበል ተስማምታለች ከአሜሪካን ጋር ብሎ ያልተስማማችው ነገር ማለት ነው እንደ ተስማማች አድርጎ ሲዋሽ ነበር። ይህን አጋጣሚ አግኝቶ ደግሞ የአረብ ሀገራቶችን እንደዛ ሲሳደብ ነበር። ሀቢቢ አንተ ይህን እያደረክ ያለው ነገር በስሜት አይደለም። የቱርክ ፕሬዝዳንት ጉራ ብቻ የሚሉ ሰዎች በስሜት ነው ብለሃል አይደለ? ሀገርን የሚመራው እስቲ እንስማ። ምንድን ነው ያልከ ነበር? ሀገር በስሜት አትመራም። ያጀማ የሀገር መሪ ነው። ሶ ምን እንዲያደርግ ነው የፈለጋችሁት? ልክ አሜሪካ እስራኤል ላይ እንደተደረበችው ሄዶ ምናምን እስራኤል እንዲያጠቃ ምናምን፣ እየተረዳን እንጂ ሶ ፖለቲካ ነው፣ ሀገር ነው። ሀገር ደግሞ በስሜት አይደለም የምትመራው። ሀገር በስሜት የምትመራ አይደለም። የሀገር ፕሬዚዳንት ነው። ምን ሊያደርግ አስባችሁ ነበር፣ ምናምን እያልክ ነው አይደለም። እኔ በጣም ነው እኮ የሚገርመኝ ይሄን አመለካከታችሁ። ቢያንስ ቢያንስ ሰውን ይታዘበኛል አትሉ እንዲህ ቪዲዮአችሁ እኮ ስትሰሩ ጊዜ ማለት ነው፣ እኛ በጣም ትኩረት አድርገን ነው የምንሰማው? እኔ ከአንደበቴ የሚወጡ ቃላቶች አጠቃላይ ጠንቅቀ ያውቃቸዋለሁ። ሰው እንዴት ነው ከአንደበቱ የሚወጣ ቃል ሰው ይታዘበኛል፣ ነገ አላህ ዘንድ ያስጠይቀኛል ብሎ እንዴት አያስብም? በሸራ የምትተዳደር ምንን ክፍተት ቢኖርባት ለተውሂድ ለሱና በርካታ የሆኑ አስተዋጽኦችን የምታበረክት እንዲሁም ደግሞ ትልልቅ የሚባሉ ሁለት ቅዱስ ስፍራዎች ያሉባትን ሳውዲ የሳውዲ መሪ የአሜሪካን ገረድ እያልክ እንደፈለግ ስትሳደብ ነበር። መልእክተኛው አለይሂ ሰላቱ ወሰለም የሙስሊም መሪ እስከሆነ ድረስ በመጥፎ እስካላዘዛቸው ድረስ እጃችሁን ጠምዝዞ ያላቸውን ንብረት እንኳን ቢዘርፍ ቢወስድባችሁ ታዘዙ፣ ስሙት ብለዋል። ዛሬ ላይስ በሚያሳዝን ሁኔታ እንደፈለገ መሳደብ ችግር የለውም። በነገራችን ላይ አንድ ነገር እንገራችሁ፣ ቱርክ ማለት በዲሞክራሲ የምትመራ ሀገር ናት። ማለትም ሰው ሰራሽ በሆነ ህገ መንግስትን የምትመራ ናት። ሳውዲ እንደዛ ናት አይደለችም፣ በሸሪዓ የምትመራ ሀገር ናት። ድክመት አለባት ወይ? ኦፍ ኮርስ አላት። ግን ድክመቱ መናገር ያለበት ማን ነው? አሊም። ከዛ በኋላ ሰው በሌለበት በአደባባይ ሳይሆን አንተ እያረካው ያለው እኮ ሀቢብ ይሄን አይደለም። እንዲህ የውሻ ውድድር አደረገች ሳውዲ ብለ ከዛ በኋላ የሳውዲ ስም እኮ እያጠፋህ ነበር። እንዲህ እሺ፣ የውሻ ውድድር አካሂደች ሶሃት ምን ይጣበስ ምን ይሁን እንዴ? አሁን ይህን ነገር ግራኑ የሚገባኝ ዩኤፍሲ ያዘጋጀች ፊልስጢማውያን እዛ እንደዚህ ሲሆኑ ምናምን ኳታር ከዛ በኋላ የዓለም ዋጫ ስታዘጋጅ በቁርአን ከፈተች ብለህ ታጨበጭባለ ነገር ግን ንገር ወንድም እዚች ምድር ላይ ተውሂድን እንዲስፋፋ ስቲል እስካሁን ትልቅ አስተዋጽኦ እያበረከተች ያለችዋ ሳውዲ ናት። ወደትክን ጠላህን የሱና ሀገር ናት ምንም ብትሆን ማለት ነው። ዛሬ ላይ መተ ሰሃባና መልክተኛ የሚሳደብን ከኢራን ጋር ታወዳድራታለህ። ጀግና ናቸው እንደ ሳውዲ ፈሪ አይደሉ ምናምን ነገር ትላለህ፣ ኢራንን ማለት ነው። ኢራን የመጀመሪያ ፐርፐዛቸው ኢቭን ቢሳካላቸው መካ ማጥፋት ነው። አንተ ግን እንዲህ አይነትን ቲዮሎጂካሊ የሆነ ጥናትን አላደረክም ወይም ሶርስ የለህም። ስለዚህ ሶርስ በሌለህ ነገር ነው ዝም ብለህ የምትለፈልፍ። ሶሪ፣ በጣም ይቅርታ እንዲህ ብዬ ስናገር፣ ምክንያቱም ምን እንደሆነ ታውቃላችሁ? ኢኽዋን አል ሙስሊሚን እኔ በጣም ነው የሚገርመኝ እነሱ የሚወዱትን አካል ከተነካባቸው እ እንዴት ስሜታዊ ትሆናላችሁ። ሂክማ ምናምን ነገር ይላሉ እነሱ ግን የሆነ ሰው ሲነኩ እነሱ ጋር ሪፍቅ የለም፣ ሂክማ የለም ምናምን ነገር እነሱ ጋር ይህን ነገር ለነሱ አይሰራም፣ ለሆነ ለሰንበዴ አይሰራም። እነሱ ለሚወዱ ሰንበዴ ግን ሂክማ አልጠበክም ይላሉ። ሂክማ ጎረቤትህ ያለችው ሂክማ ከሆነች አግባት። እኛ የምናውረው ሂክማ የምናውቀው ነገራቶችን ባሉበት ማስቀመጥ ነው እንጂ መደባበስ እሹሩሩ ማድረግ አይደለም እንዴ ይህን ያስጨንቀ ሀቢቢ ኦርዶጋን ያልከው ማለት ነው። እኔ ወላሂ ቪዲዮ አለኝ፣ ኮፕራይት ይሆንብኛል ብዬ ነው የተውኩት። የዩቲዩብ ህጎች አሉ፣ ከእነዚህ መካከል ኮፕራይት ነው። ኮፕራይት እንዳይሆንብኝ እንጂ አመጣለህ ነበር። ሰማይን የዘረጋ ምድርን ምንጣፍ ያደረገ ምንድነው ሰባት ተራራዎችን የፈጠረው አሊ ነው ይልሃል ነሽዳው ላይ እና አያቶላ ምናምን ባሉበት መድረክ ላይ ነው። ይሄን ነሽ ዴ የተባለ ይሄን ነገር አያስጨንቅህም? የአላህን መብት ለፍጡራኖችን አሳልፎ ሲሰጥ ምንም አይመስልህም? ኦርዶጋን የተናገረው እናውቃለን። እኛ ሀገር ላይ ወሃቢያ አይቀመጥም። የኛ ቅዳ ሱፍያ ነው እ የተለያዩ ድል ያደረግነው በሱፍያ ነው ብሎ ወላሂ ያለ። ቴሌግራም ግቡ። ቴሌግራም ላይ ያስቀምጣላችሁ። የምትፈልጉ ሰዎች አዋሩኝ። ቴሌግራም ቻናል ላይ የበማስቀምጣላችሁ ጆይን አደርጋችሁ ከዛ ቪዲዮ በሉ አሳያችኋል፣ አለኝ እንዲህ አይነትን አመለካከት የሚያራምዱ ሰዎች ከዛ በኋላ መሪናቸው እንዴት እንደዛ ትላለ? በስሜት የሚመራ አይደለም ምናምን። በፊት አንተ ሳውዲ አረቢያ ከአሜሪካን ጋር እንደዛ ስታረግ ጊዜ እንደዛ አይነት ውዝር ለምን አልሰጠህም? ለቱርክ ምትሰጠው ምክንያት ለሳውዲ ማትንፈጋት? ወንድማችን ወደ ራስ ተመለስ። የሳውዲ የሳሃቦች ቤት ሊፈርስ ነው፣ ምንድነው መዲና ላይ ነው ምናምን ብለ ቪዲዮ ሰርታ የው የሆነ ጊዜ የዛሬ አመት ምናምን። ግን ውሸት አልኩን ፈቀደው ይቻለ ውሸት ለማን እንደ ተፈቀደ እኮ እኛ እናቃለን። እንዲህ እናነባለን እኮ ቢያንስ እናነባለን። ሶርሶች እናገለባብጣለን። የሆነ ድንዝዝ አደርጋችሁ አትሰው። ቢያንስ አካዳሚካል ቢሆን ቀምሰናል እንዲህ ረተው ተሰሚነት ስላላችሁ ብቻ ማለት ነው እንደፈለጋችሁ ታወራላችሁ ማለት አይደለም። እኔ ደግሞ ሀቅ ከመናገር ወደኋላ አለ ሀቅ በቁርአንና በሐዲስ እመዝነዋለው እንጂ በሰዎች አልመዝንም። ለማንኛውም ለዛሬ ይህን ካልኳችሁ፣ ወሰላሙ አለይኩም ወራህመቱላሂ ወበረካቱ